ሩታዬ ምልክት አስቀመጠች። ትናንት የቀሩበት ምክንያት ታወቀ። አብርሃምና ሄርሜላ ምን እየሰሩ ነው? ዛሬም ሁሉም ፈረደባቸው። ሩታዬ ምልክት አስቀምጣለች። እስከ መጨረሻው ተከታተሉ እንነግራችኋለን።

ሸርላይክ እያረጉ ቤተሰብ የሆኑ ክርስቲያናት ወንድሞቼ ሰላም ሰላም ብያለሁኝ። ዛሬም ማስደንጋጭ ነው። ሩታ ሁሉም ሚሰድብሻል፣ ሁሉም ሚሰድባሃል፣ ዛሬም አልተውኸውም፣ ዛሬም አልተውሸውም በማለት እንግዲህ በኢንስታግራሟ መታለች። ትናንት ያልመጡበት ሚስጥሩ ወጥቷልኝ ማለት ነው። ትናንት ያልመጡበት እንግዲህ ውዶቼ የሄረሜላ ባል ዓይኗን አጥፍቷታል። ፕሮፋይሉ እናስገባላችኋለን። እውነት የሚያሳዝን እና የሚያስጠላ ነው። ግን ሄረሜላ ዛሬም ማልቶቹ ከአብርሃም ጋር ናት። ስለዚህ ሩታ ለምን መሰላችሁ? ያው ሰርፕራይዝ ቢሆኑም ሰርፕራይዙ ግን ከሰርፕራይዙ በኋላ ምንም እንዳልተገናኙ እየተናገረች ነው። ሩታ በጣም ያሳዝናል። ለመሰላችሁ ሀረሜላ አልተወችውም። ትናንትም ፕሮፋይል ልካለች፣ ፎቶሻት ልካለች። ሀረሜላ በላከችው አይነት እኛና አብርሃም እና እኔ አልተለያየንም በማለት ነበረ የላከችው። በሚያሳዝን በሚያስጠላ ያም ይሰድባታል፣ ያም ይሰድባታል። ያሚወቅ ሳታል ያሚወቅ ሳታል ጆሮ የለኝም ብላ የተቀመጠችው ሄርሜላ ታሳፍራለች። እውነት ለመናገር የሰውን ባል በግድ መውሰድ ማለት ነው። ወሰደችው ወሰደችው፣ ምን መውሰድ ማለት ነው? ወሰደችው እና ዛሬም አፍረናል። ወዶች ሩታ እኔ ሳልፈራም እኔ ሳላፍርም ብላለች። ሩታ ዬ እኔ ሳልፈራም እኔ ሳልፈራም እኔ ሳልሰለችም ያምን አንቺን ይሳደባል ያም አንቺን ይልሻል፣ ያም አንተን ይልሃል። በእናንተ ፍሬ ያለሁ ለእናንተ ይብላኝ ይብላለች። እንግዲህ ሩታዬ ሁሉ በኢንስታግራም የመታችበትና መልስ የሰጠችበት ምን አለመሰላችሁ እንዳልተለያዩና ለሰው ይምሰል ከሶሻል ሚዲያ ላይ መጥቶ እነጽጌ ሰርፕራይዝ ስላደረጉት ብቻ መጥቶ ስለቆመ እንጂ ደስተኛ እንዳልሆነ ታዩታላችሁ። እንግዲህ ውዶቼ በማን ነው የምትፈርዱ? ሀይሚ ሀይሚ ትናንትና አይታችኋል። እንግዲህ ሰርፕራይዝ አድርገው ነበረ። እንኳን ተወለድክ ባቢ፣ እንግዲህ ብሩክዬ እንኳን ተወለድክ። ግን የብሩኬ ደግሞ አስደንግጦናል በጣም በሚገርም ሁኔታ እናቱን አስቀምጦ ምን ነካው? ሃይሚናምቶ ሃይሚናምቶ ሸበርብ ሸበርብ ሃይሚናምቶ እንዲ እናቱን እንኳንና መለኛውን ያልፈራ ከምር በጣም ነው ይደነበጥ ነው። እና ምን አይነት ምን አይነት ውዴታና ፍቅር ሊደፋበት ነው። አያችሁ እንግዲህ ወንድ ልጅ እናቱን ሲወድ እህቱንም ሚስቱንም እንዴት እንደሚወድ ጓደኛውንም ፍቅረኛውንም ሴት ልጅ እንዴት እንደሚያከብር፣ እዚህ ላይ እንግዲህ የቡሩኬ እውነት ትክክለኛ ፍቅር ያለው ቡሩኬና ቡሩኬ ነው። እና ትናንትና ሰርፕራይዝ ብታደርግለት ብዙ ጥያቄ ተጠይቀዋልኝ። መለኛውን ብዙ ነገር ብለዋልኝ። ቅቤውን እስኪ ደፋው ድረስ ወንድሞ ተሰቅሎ ሲበላ የተገኘው ቡሩኬ በልጅነቱ ማለት ነው። እና ብዙ ጨዋታ ተጫውተዋል ደስ የሚል ነበርም ግን ኬኮን ሀለ ሀይሚ አልቆርጥም ነገ ቢሆን ይሻላል ሲል እዛ ላይ እናቱ ተቀምጠው እንዴት ምን አይነት አባባል ነው? ምን አይነት አደፋፈር ነው? እና በጣም ነበረ የሳኮት ምነካው እያለ ያ ሁሉ ህዝብ አስቀምጦ ለሀይሚ ትመጣለች ትመጣለች እና አንዳንዴ ሰውን ስንወድ በጨለመው ሌላ ሰው ያለ አይመስለንም። አንዳንድ ሰዎች ማለት ነው እና እውነት እንዲያማድረጉ እኔ ጥሩ ሆኖ አልታየኝም። ያው እንደኔ አስተያየት ግን ደስ ሲሉ ፍቅራችሁን ይጨምርላችሁ። አንተም እንኳን ተወለድክ ብሩኬ እውነት እድሜና ጤና ሰጠህ እናትክን በምትወደው አይነ ሀይሚዬንም የምትወድልንና እስከ መጨረሻው ዘልቆ የዛሬ ዓመት እንድትዳሩ ተብላችኋል። ደግሞ እንግዲህ የዛሬ ዓመት ደግሞ ጥሩ ህይወት ኖራችሁ ይዛችሁ የምትኖሩ ያደርገውና በጣም ነው ደስ የሚል። ሀይሚዬን አይታችሁታል? የኔ ቅልብልም በጣም ሰርፕራይዝ ተወዳለች። እንደዚህ ያለ ደስ ያለ ሁኔታ ተወዳለች። ማንጫጫት ተወዳለች እና በጣም ነው በረ የተደሰተውና እንኳን ደስ አላቸው። ከምር ግን ምን አይነት ምን ያክል እንደሚወዳት በሶሻል ሚዲያ ላይ መጥቶ ወድሻለሁ፣ አፈቅርሻለሁ ለለለለለ እንደማይል ጀግናው አንበሳው ከምር ሁሉ ያመሰገነው ቡራዬ፣ እንኳንም ተወለድክ። እና እንግዲህ ውዶች አያችሁ ሀረሚላ፣ ወይኔ ወይኔ ወይኔ ወይኔ፣ ሀረሚላ በጣም ባለጌና፣ ዛሬም አልተወችውም፣ አልፈራም ብላለች። ሩታዬም ሁሉም ይሰድባችኋል እናንተ ባለጌዎች ብላም ጀሮ ለሌለው ጀሮ ይበል። እርጉዝ ሚስቱን አስቀምጦ አሁንም አልተወው በማለት ሩታ እየመጣለች እውነት አብርሃም ታሳፍራለህ። ጅል ቦታ እየሄደ ነው አብርሃም። ከዚህ ዝሙት አልወጣም ያለበት ምክንያቱ ለምን ይመስላችኋል? እሷው ራሷ አልሰማም በማለቷ ነው። አይኗ የተመታ ለምን ይመስላችኋል? ሄረሜላ ባለ ሁለት ልጅ ናት። ባለ ሁለት ልጅ አላት። እንግዲህ ያገባች የባለ ትዳር ሶሻል ሚዲያ ላይ አልወጣም እንጂ ባልየው ገና ባለ ሁለት ልጅ ናት፣ እና ባልየው ሲሄ ነው እንግዲህ አይን አባቷን ያጠፋት አይኗን ያሳመማት። እንግዲህ በጥፊ ሲወግራት አይኗ እንዴት እንደሆነ እዩልኝ። እና ትናንት ያልመጡበት ትንሽ ችግር ነበረባቸው። እውነት ያሳፍራሉ። ሩታዬ ጎበዝና አንበሳ። ያው ሩታ ታውቃላችሁ እንግዲህ እርግዝናዋን እየደረሰች ስለሆነ ልዛ ነው ደከማት፣ ሰለቻት። ዛሬ ግን ትመጣልናለች ብዬ ተስፋለን ማለት ነው። ቅኔም በቅኔም ትመጣልናለች። በኢንስታግራሟ ሁሉም ሰው ይለሃል፣ ሁሉም ሰው ይሰድብሃል፣ ሁሉም ሰው በአንተ ፈረደ፣ በአንቺ ፈረደ፣ ግን አልተዋችሁትም ብላለች እና ውዶች ከነ ሩታ ምን ተማራችሁ? ከነ አብርሃም ምን ተማራችሁ? ከዚች ሰገጤ፣ አሁንም እች ሰገጤ አልተውም። ሁሉንም አንጫጫለሁ። እንደዚህ እየተሰደበች እንኳን የስድብ ናዳ እየወረድባት አልተውም፣ እፈልገዋለሁ። እኔ እኔ አፍሬያለሁ። እና ውዶቼ ሩታዬ በሰላም ወልዳ ምንሰማ፣ ምናይ፣ ምትስም ያደርግልን። እነዚህ ሰገጤዎችም ከፍረታቸው ይወረዱ እንላለን። ዛሬ መሐረሜላ ደግመዋለች። ሀይሚዬና ቡራዬ እንኳን ደስ አላችሁ። ሀይሚ ፕራንክ ትወዳለች። ደስ ነው የሚል ከምር። እንኳንም ለዚህ በቃ። ቡራዬ የእናቱ መከታ፣ የእናቱ እንቁ፣ የእናቱ አንበሳ እንኳ ለዚህ በቃ። ከምር ሁላችን ነው የተደሰት ነው። እድሜና ጤና ሰጧችሁ። ደግሞ ሀይሚ ጋር ተዋልዳችሁ ተጋብታችሁ ተዋልዳችሁ ምትኖሩ ያደርገው ከምር። እውነት እንግዲህ ሩታዬና አብርሃም ያው አልተሳካም ትናንት የቀሩበት። ሩታ ገና ቪዲዮ እያስቀረጠች ነው፣ ትንሽ ችግርም ስላለ ነው። ያን ችግር ደግሞ እሷ ይፋ ስታደርገው እናመጣላችኋለን በቻናሉ። ያልመጣችበት ትንሽ ችግር አለን። ይህን እንግዲህ እሷ ሶሻል ሚዲያ ላይ ስታወጣው እኛም እናወጣላችኋለን። ውዶቼ ከረሜላ እና አብርሃም እንዳልተለያዩና አሁንም አብሯት እንደሚጓዝ ነው። እንወዳችኋለን። አሰላማ انا الداعي بإيماني على الإسلام رباني سأعلي رايتي دوما